እውነት አይወጣም። አይኖ ኢትዮጵያ ውስጥ ገዳይ ማን እንደሆነ አይነገርም። ግን ግን አንተ ከብት ቺን የመሰለች ልጅ፣ ለቤተሰቧ ትልቅ ተስፋ የነበራት ልጅ፣ እውቀት ያላት ልጅ አንተ በየቦታ ጸጥቶ የትም በመውደቅ የምትታወቅ ነው አሉ። እያንዳንዱን ነገር ሰምቻለሁ፣ እያንዳንዱን ነገር ሁሉ ሰምቼ ይላሉ። ሰካራ ለቤተሰቦቿ ታስፈልግ ነበር፣ ለዛች ምስኪን እናቷ ታስፈልግ ነበር። ሁሉ ጊዜ አናውቅም ማን እንደሚገለን። ጋይስ ባዳ አይገለንም እኮ አይገርመ አብሮን የሚኖር ሰው ነው የሚገለን። የወለድንለት ያፈቀር ነው መስዋዕት የሆንለት ሰው እንዲሆን ከጎኑ የነን ሁሉ የሚገለ ለቤተሰቦቿ ብትተዋት ምን አለ አንተ ጠጃም፣ አሁን እርግጠኛ ታስረሃል። አይመስለኝም፣ አይመስለኝም። አዝናለሁ። ምን አለ ለእናቷ ብትተዋት። እያንዳንዱ የተነገረ ማስረጃ፣ እያንዳንዱ ማስረጃ፣ አንተ ነው የገደልካት። አንተ አዝማሪ፣ አንተ ነው የገደልካት። የገዛ ከዛ ከሙጀሌ አውጥታክ ከዛ እከካ አውጥታክ በአንድ ሸሚዝ ነበር አሉ። ክለብ የምትሰራው። ምርመራ ምንም ምርመራ አትበለኝ። የኢትዮጵያ ምርመራ ነው? የኢትዮጵያ ምርመራ የትኛው የኢትዮጵያ ምርመራ ነው? የተገደለ ሰው እውነቱ ሲወጣ የምታውቀው። እስቲ የትኛው ምርመራ? የኢትዮጵያ ምርመራ ነው ማን እንደገደላት የሚነግር ዳስዋይ ዋይ በሰከንድ ሳጥን ውስጥ ተከታይ ሄደችው ምርመራ ላይ ነው ከእሱና ከእሷ ውጭ ቤት ማንም አልነበረም ከምሽቱ ሶስት ሰዓት ገቡ በቃ ብዬ አላውራም እንዳለ እንዳለ ከተነገረኝ ማስረጃዎች ውስጥ እሱ ነው የገደላት እኔ ልጠየቅበት ግን ሜቢ ዘመድ ስላለ ሜቢ ጓደኛ ስላለ ሜቢ ደግሞ ታዋቂ ዘፋኝ ስለሆን ምስኪኗ፣ ጤንጥ ህቴ ተቀብራለች። ወረዲ አንተ ዶማ ቡትቱ፣ በቅርብ ቦይኮት መሆን አለብህ። መሀይም ማግባት ትርፉ ሄ ነው። መሀይም አዝማሪ ማግባት ይገላቸዋል። ወጣቶች ፕሊስ። ከምሽቱ ሶስት ሰዓት ከልደት ፓሪ ሌላም ደግሞ ማልናገረው ማስረጃዎች በሙሉ መሀይም መሀይም እኮ ነው የገደላት። ምስኪና ሺዝ ኢንጂነር ጋይስ እውቀት ያላት ነች። እንዳሉ የመጡልኝ ማስረጃ እሱ ነው የገደላት። አንተ ከብት ወይ አንተ መሀይም መሀይም ገደላት እንዳሉ የመጡልኝ ማስረጃ እሱ ነው የገደላት። ይሄ ከብት ኮይ እሱ ነው፣ ሶስት ሰዓት ከምሽቱ ጠጥቶ ገብቶ አልነግርሽም። ሌላውን አንተ አዝማሪ ወይ ወተሃን ወይ እስር ቤት ቁጭ ብለህ ጫትን እየቃምክን ፖሊስ ማስረጃ አትበሉኝ። እዛ ኢትዮጵያ ውስጥ ፖሊስ ማስረጃ አለ? የሞዴል ቀነኒ አዱኛ አሟሟትን አስመልክቶ በዚህ ሰዓት የአዲስ አበባ ፖሊስ መግለጫ መስጠቱን ተመልክቻለሁ። በሟች ሞዴል ቀነኒ አዱኛ ዋቆ አሟሟት ዙሪያ ምርመራ እያጣራ መሆኑን የገለጸው የአዲስ አበባ ፖሊስም በለሚኩራ ክፍለ ከተማ ወረዳ ሶስት ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ ላይ ነዋሪ የነበረችው ሟች ወይዘሮ ቀነኒ አዱኛ ዋቆ መጋቢት አንድ ከሌሊቱ አስር ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅትም ህይወቷ አልፏል ብሏል ፖሊስ። ወይዘሮ ቀረን ያዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ላይ ፖሊስ በቤት ውስጥ የነበረውንም ባለቤቷን ድምፃዊ አንዱ አለም ጎሳን በቁጥጥር ስር በመዋልም ምርመራ እያጣራ ሲሆን በቀጣይ የመጨረሻውን የምርመራ ውጤትም ለሕዝብ ይፋ እንደሚያደርግም ይህ የፖሊስ መግለጫ አሳይቷል። የድምፃዊ አንዱ አለም ጎሳ ማናጀር የሆነው ሌሊሳ እንድሪስ የተፈጠረውን ለቢቢሲ አፋኖሮ ኢኮኖሚእኛ ከሰጠው ምላሽ ላይ አግኝተናል። ንጋት 11 ሰዓት ላይ ስልክ ተደውሎ ቀነኒ ተጎድታ ሆስፒታል ገብታለች ቶሎ ድረስ እንደተባለ የሚናገረው ሌሊሳ፣ እሱ ሩቅ በመሆኑ በሰዓቱ መድረስ እንዳልቻለ ይናገራል። ቦሌ አራብሳ ከአመታት በላይ በጋራ ከሚኖርበት መኖሪያ ቤታቸው ከአምስተኛ ፎቅ ላይ እንደወደቀች እና ምን እንደተፈጠረ ፖሊስ እያጣራ መሆኑን ተናግረዋል። ሜካፕ ስትሰራ የነበረች ሴት ቪዲዮ ፖስት ስታደርግ የነበረች ሴት ሌሊት ላይ ከአምስተኛ ፎቅ ላይ እራሷን አጠፋች። የማይመስል የማይመስል። ለምን አጠፋች? አጥብታም ከሆነ ምን ተብላ፣ ምን ተደርጋ? በዛን ሰዓት ግን እኔ እንደሚጠረጥሮ ታገላ ነው የተወረወረችው ከፎቁ ስለዚህ አፓርትመንቱ ካሜራ ካለው ካሜራ በደንብ መጣራት አለበት። ከዛ ውጪ ደግሞ ጎረቤቶች የበፊት ላይፋቸውን ከባሏ ጋር እንዴት ነበር፣ ይጨቃጨቃል ወይ ይደባደባል ወይ የምለውንም ጭምር መጣራት አለበት፣ መጣራት አለበት። ራሷ ራሷ ጠፋሽ፣ ጭራሽ አይመጣውም አይመጣውም። እኔ ቀለኒ አቃታለሁ። ይህን አትወስንም። አብረው ነው የሚኖሩት አፓርትመንት ላይ ነው የሚኖሩት። ከአምስተኛ ፎቅ ላይ ነው ራሷን ወርውራ ህይወቷን አጠፋች የተባለው አለም ኢምፓስ። ምክንያቱም ከዛ በፊት ከሰባት ሰዓት በፊት ሙዚቃ ደስ ብሏት ለቃለች። ፈገግ ብላ እየደነሰች ምን እያለች ለቃለች በቪዲዮ እህታችን ማለት ነው ለቃለች። አቢዩዚቭ ሪሌሽንሽፕ ውስጥ ነበረች። አብሱሉ ተይዟል። የስቲጂዬ መጠርጠር ኖ ኖ፣ ሙሉን ነው መናገር የምፈልገው። አንዷ ለሚባል ቢሊሌ አራት ኪሎ እያለ የዘፈነ ቢሊሌ የሚል ዘፈና አለው። አንዷለም ይባላል አራት ኪሎ እያለ የዘፈነ ቢሪሌ ብሎ የዘፈነ ድምፃዊ ነው፣ ጎበዝ እና ሰክሮ ነው የሚገባው፣ ያ ይታወቃል። የምሽት ስራ ላይ አብዛኛዎቹ አርቲስቶች አብዛኛው፣ ሁሉም እያልኩ አይደለም፣ አብዛኛዎቹ ጠጪዎች ናቸው። ሰክረው ይመጣሉ። እቤት ሲገቡ ሚስታቸውን በዛ ሰዓት የሚያረጉትን አቁ እንደ ድሮ አይደለችም ብዙም፣ አሁን ነገሮች ላይ አክቲቭ አይደለችም፣ ፍላጎት የላትም አይነት ነገር ተነሳ እና እኮ አሁን ከአንዱ አለም ጋናት ጋር ናት፣ እና በጣም ነው የሚመታት። እኔ ይሄ የሰማሁትን ነው የምነግራችሁ። እንግዲህ በጣም ነው የሚመታት። ያዩ ልጆች ደግሞ ምንድን ነው ያሉት? ኢቨን ክለብ ውስጥ ሳይቀር ይመታታል ሰው እያየ ማለት ነው። አንቺ ልጅ ስደንስ ፖስታለች፣ ስትስቅ ፈታ ስትል ነበረ። አንድ ነገር የምናገረው በትልቁ ተጠርጣሪ አድርጌ የማየው እሱን ነው። አንዷ ለምን ነው ለምን በሉኝ። ለማንኛውም ሴት እቺን ፖይንት በደንብ ያዙልኝ። ለማንኛውም ህይወት መጥፋት እኔ ምክንያት ከሆንኩኝ ተጠያቂው እኔ እሷ ራሷንም አጠፋች ምን አለች አይመለከተኝም። እውነቴን ነው የምለው፣ ግን አሁንም የምናገ በጉላው ነኝ በመጀመሪያ ደረጃ በሞዴል ቀነኒ አዱኛ ህልፈተ ህይወት የተሰማኝን ጥልቅ ሀዘን እየገለጽኩኝ ለቤተሰቦቿ፣ ለጓደኞቿ እና ለወዳጅ ዘመዶቿ መጽናናትን እመኛለሁ። በእርግጥ ከፖሊስ አካባቢ ስለ አሟሟታ በግልጽ የተነገረ ነገር ባይኖርም አንዳንድ የመረጃ ምንጮች ራሷን እንዳጠፋች እየተናገሩ ይገኛሉ። ታዲያ ከዚህ ጋር በተያያዘ አንድ ሰው ራሱን ሲያጠፋ በዙሪያው ባሉ ሰዎች በመበሳጨት፣ ተስፋ በመቁረጥ እና በመጣላት እንደሆነ የሚታወቅ ነው። በሀገራችንም በጣም የተለመደው የራስን የማጥፋት ምክንያቶች እነዚህ ናቸው። ታዲያ ከዚህ ጋር በተያያዘ አንዳንድ ጉዳዮች ከሕግ አንጻር መመልከት ተገቢ ነው። በእርግጥ በሀገራችን የወንጀል ሕግ አንድ ሰው ራሱን እንዲያጠፋ ሌላ ሰው ሟቹን የረዳና ያነሳሳ እንደሆነ ያንን የማነሳሳትና የመርዳት ተግባር የፈጸመ ሰው በወንጀል ይጠየቃል። ከዚህ ውጪ ባለው በህይወት መስተጋብር ውስጥ አንድ ሰው ከሰው ጋር ተጣልቶ ወይም ተበሳጭቶ ወይም ደግሞ በሌላ ሰው ተስፋ ቆርጦ ራሱን ቢያጠፋ ሌላኛው ወገን የህግ ተጠያቂነት ላይኖርበት ይችላል። አመሰግናለሁ። ነፍሷን ይማርልን።